ሰላም፣ ሰላም እንዴት ናችሁ? ደህና ናችሁ ሆይ፣ ፍቅር ነኝ። ሰብስክራይብ ያላደረጋችሁ፣ ሰብስክራይብ ያደረጋችሁ ገባ ገባ በሉ። እዚህ ጋር ጠላችንን እየተጠጣ ነው። ያው የበዓል ሰሞን የተቀረጸ ቪዲዮ ነው ዛሬ ማሳያችሁ ማለት ነው። እዚህ ጋር ጠላችንን ፉት ብለን ወደ ስራ ማለት ነው። እዚህ ጋር እንግዲህ ያው በሀገራችን ባህል ሙጌራ የሚባል የባህል ምግብ አለ ሙጌራ እንዴት ይጋገራል የሚለውን ላሳያችሁ የፈለጉትኝ ከመጀመሪያ ሊጡ ሲቦካ ያው ስላልነበርኩኝ፣ እሱን ልቀርጽ አልቻልኩም፣ እና ይህ ከቦካ ከተዘጋጀ በኋላ ነው ማለት ነው። እንደምታዩት በጣም ብዙ ሊጥ ይዘጋጃል። የስንዴ ዳቦ ማ እንትን የስንዴ ዱቄት ማለት ነው የሚዘጋጀው መጀመሪያ ከዛ በደንብ በቅመም ከዛ በኋላ እንግዲህ ወቅቶ ተዘጋጅቶ ያለ ሊጥ ላይ ነው የደረስኩት ማለት ነው። ከዛ ከተቦካ በኋላ ለምሳሌ ነገ የሚጋገር ከሆነ ዛሬ ነው ማለት ነው የሚቦከው። ከዛ ኩፍ ይላል በደንብ ልክ ሌላ ጊዜ ዳቦ እንደምናደርገው ማለት ነው። በደንብ ኩፍ ካለ በኋላ የሚደረገው ብረት ምጣድ ይጣዳል። ከብረት ምጣዱ ከስር አፈር ይደረጋል። ከዛ አመድ ይደረጋል። ከዛ ቀጥሎ አሁንም አፈር ይደረጋል ማለት ነው፣ ከላይ ላይ። ከዛ ቀጥሎ የኮባ ቅጠል ይደረጋል በደንብ ደዝ ማለት አለበት። ያ ደግሞ ምክንያቱ ምንድን ነው? እንዳያር ማለት ነው። የሚያግዘው እንዳያር ያግዛል። ብረን ጣድስ ከመሆኑ የተነሳ እንዳያርብን ይጠቅመናል ማለት ነው። እሱን ካደረግን በኋላ ብረን ጣዱ ጣድና እሳት ይነድበታል ማለት ነው። እሳት ከነደደ በኋላ የተዘጋጀው ሊጥ ይደረጋል። ከዛ ከተደረገ በኋላ በመጀመሪያ የመብሰል ያለበት ከስር ያለው ነው ማለት ነው። ከስር ያለው ከበሰለ እና በደንብ በቂ እሳቱ በቂ ነው ተብሎ ከታሰበ የስሩ እሳት ይጠፋል። ከዛ ወደ ላይ ይለኮሳል ማለት ነው። ወደ ላይ ከመለኮሱ በፊት ግን ፕሮሰሱ ምንድነው? መጀመሪያ ላይ እንደምታዩት እዚህ ጋር እቺ ፓርት ነች እንግዲህ፣ ሙጌራ ማለት እቺ ፓርት ነች ማለት ነው። እንደምታዩት እቺ እዚህ ጋር እቺ አሁን ትደረገው ማለት ነው እሷ ፓርት ሙጌራ ትባላለች። መብሰል አለመብሰሉ ቼክ የሚደረገው ደግሞ ይቺ ትነቀልና ትታያለች ማለት ነው። ከዛ በኋላ እሷ ከበሰለች ሁሉም በስሏል እንደ ማለት ነው። እና ያሉኝ ማለት ነው ስጠይቃቸው። እኔ ያው ሙጌራ የሚባል እንዳለ አቃለሁ ነገር ግን ሲሰራ ይቻላቅም ነበረ አጋጣሚ ደርሼ ነው ኔ ቀረስኩትኝ ከዛ ይህ እንደዚህ ከተዘጋጀ በኋላ ቀጥሎ ቅጠል ይለብሳል ማለት ነው። ቅጠል በደንብ በደንብ በደንብ ይለብሳል። ከላይ የሚጫጫኑ ብዙ ነገሮች ስላሉ እሱ እንዳይደርሰው ፕላስ ደግሞ ያው ቅጠሉ ጣዕምም ውበትም አለው እና በባህላችን ቅጠል በደንብ ይለብሳል ማለት ነው። እንደዚህ አድርጋ እንግዲህ እኩል ነው ሁሉም የሚያጠፍጠፍ ያለበት ማለት ነው። ዘናፋ ምናምን መሆን የለበትም። አጋሪዋ እንግዲህ ይችው ናት ማለት ነው። እና ከዛ በኋላ ሁሉን ነገር ጨረሰች። አይ በደንብ ሳለብስ ምናምን እየቀረስሽ ነው። አይ ቆይ ቆይ ቆይ ላስተካክል፣ አንሽኛለሽ እያለች እዚህ ጋር ግን ምንም ችግር የለውም፣ ይረዱሻል ቤተሰቦቼ ብዬ ነው። ከዛ ቅጠል መልበስ ጀመረ ማለት ነው። ቅጠል በደንብ ድዝድዝድዝ ካለ በኋላ ቀጥሎ የሚሆነው ከላይ ብረት ምጣድ ይከደላል ማለት ነው። ብረት ምጣድ ከተከደነ በኋላ እንግዲህ ያለውን አብረን እንመልከት። ሲ በደንብ ነው መልበስ ያለበት። ከዛ ብረት ምጣድ ከተከደነ በኋላ ሸቦ ተደረገ ማለት ነው። ሸቦ ተለኩሷል፣ እንትን ብሏል፣ ተነስንሷል። ከዛ አመድ ሄድ በለው አመድ ደበራል እራሱ ላይ ማለት ነው። አመዱ በደንብ ድብር አድርገው ካደረጉት በኋላ ድብር ማለት ሙልት እንደማለት ነው። የአማርኛ ችግር ነው። ከዛ በኋላ እንደዚህ አድርገው በደንብ ተመሳሳይ ካደረጉት በኋላ ያለውን ፕሮሰስ እንግዲህ እዩ። እኩል መዳረስ አለበት። ከዛ ከስር እሳት ይለኮሳል ማለት ነው። እሳት ተለኮሰ ተለኮሰ ተለኮሰ። ከዛ በኋላ የስሩ በደንብ ሲበስል ያው የሚያውቁበት መንገድ አለ እናቶች። የስሩ በደንብ ከበሰለ በኋላ እሳት ወደ ላይ ይደረጋል። እንኩልኳ ይባላል ወይ ደግሞ የእንጨ ተፍራፊ፣ ኩበት ሸቦ ነው ያለበት። ከላዩ ላይ አመዱ እንደተጠበቀ ሆኖ ማለት ነው። አሁን ልጄ ናዝዬ ስለሆነ ከተማ አድርገው ድምፅ እየገባ ነው። እንግዲህ ሶሪ ከዛ በኋላ እንደዚህ ሆኖ መንደድ ይጀምራል ማለት ነው። ከዛ ይበስላል። ደም ከተነደደበት በኋላ ግን ስጠይቃቸው ምንድን ነው ያሉኝ፣ ከታችኛው ከሚነደው ያነሰ ነው ከላይ የሚነደው ነው ያሉኝ ማለት ነው። ከታች በደንብ ነው የሚነደው፣ ለምን እንደሆነ ያው ምክንያቱ እነሱ ስለሚያውቁት። አበሳሰሉን ይሄን ይመስላል። ፋይናሉ ደግሞ ይሄን ይመስላል። ውፍረቱን ተመልከቱ። አመሰግናለሁ ባይ